እንደቀላላትዩት ቤተ ክርስቲያን የሌለችበት ሀገር እንደ በድናት እንደቀላላትዩት ቤተ ክርስቲያን የሌለችበት ሀገር በድን ናት። አሁንም ማዋራው እንደዛ ነው። በድን ይሸጣል። አሁን እየደረሰብን ያለው ነገር በሙሉ ይገባናል። አሁን እየደረሰብን ያለው ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ ብንታሰር እውነት ለመናገር ይገባናል። በሰሙነ ሕማማት እንኳን ታስታውሳላችሁ በሰሙነ ሕማማት እንኳን ታስታውሳላችሁ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ሕማማት ብላ የክርስቶስን መከራ በስግደት ትገልጣለች። አቤት ፎይ አቤት ፎይ አለ ዘመድ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር። በብዙ ዓለማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ አዲስ እያንሰራራች እንደ አዲስ ተይዛ ወደ አምልኮት እየገቡ ነው፣ እየተቀበሏት፣ ወደ ውስጧ፣ ወደ እሷ፣ ወደ ቤቷ እየመጡ ያሳያቸዋለሁ። ሰላም ለእናንተ ይሁን የእኔ ተወዳዶች፣ እንዴት አላችሁ? ሰላም ነው እግዚአብሔር ይመስገን። ክብሩ ይስፋ፣ ሁሉ ደግ፣ ሁሉ አሸወና፣ ሁሉ ሰላም ነው። እግዚአብሔር የተመሰገነ ነው። እንዴት ናችሁ እናንተ? እግዚአብሔር ይመስገን። ይሄ እለት እለትን ወልዶ እዚች ላይ ደርሰን ከዛ ደግሞ ወደ ህማማታችን ልንገባ ዳርዳር እያልን ነው። መጀመሪያ ግን ሆሳዕና እናከብራለን አደል? ቆንጆ አርገን እንድናከብር እግዚአብሔር ከኛ ጋር ይሁን፣ ለዚያች ቀን ያደርሰን፣ ያን ቀን ደግሞ ያሳየን። እነዚህ የተቀነጫጭበ ያያችኋቸውን መርሃ ግብሮችና ያላያችኋቸውንም አንድ ላይ በማድረግ ይላቸው የቀረብኩት እኔ ሊያቆና በሜሌክ ነኝ። ስለዚህ አብራችሁኝ እንድትቆዩ የተለመደችዋን ያችን የሰብስክራይብ ምልክት ታደርጉን ራደ ሰብስክራይብ እያደረጋቸው አብረን እናያለን። ስለዚህ በቀጥታ ወደ መርሃ ግብሩ ሚሄድ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው አንድ ነገር ማወቅ ያለብሽ ዲን እል እስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ተራ ምንም እዚህ ግባ ማቴው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ዌል ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሐቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል የተናገረው። ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ ይሁላችሁ። እኔ በጣም ከፎ የምወደው ነገርና እጅግ በጣም ደስ የሚለኝ ነገር ምን መሰላችሁ? እሱን ሙልጭ አድርገው ፐርሰናል ማንነቱን ጭምር ሰውነቱን በግል አንተ ብለው በደንብ አድርገው ይሰድቡታል። እና ለምሳሌ ይሄ ጀዝባ መንሱር እኔ በጣም በጣላው ሰው ነው። በነገራችን ላይ በእውነት በጣም አሽቃባጭ፣ የወንድ አሽቃባጭ የሆነ አለሌ ነገር ነው። አይዶ ለቃላቶቹ በጣም ይቅርታ እኔ ሽልጥልጥ ወንድም ይባል ከወንድም አይጠበቅ ነገር ነው የሚያደርገው ብዙ ጊዜ ሌላ ነገር ይሆናል ብለው በውስጥ መስመር ብዙ ሰዎች ነግረውኛል። ኤኒዌይ እሱን እዛ ውስጥ መገባበት አይደለም። የሚሰደበውን ስድብ ግን አሁን እኔ እንደተናገርኩት እንኳን አይደለም። በእውነት እፎይ የሚናገረው ሙልጭ አድርገው የሰደቡትን ስድብ ይዞ ነቢያቸው እንደዛ እንደሆነ ከራሳቸው ቁራን ውስጥ እያወጣ የሚነግራቸው ልጅ መሆኑ ነው በጣም የሚያስደስተኝ። በእልህ በመሳደብ ስለተናገሩት መልሶ በመናገር ወይም ደግሞ ያሉትን የሰዎቹን ማንነት አሁን መንሱር ጀማል በጣም ብዙ ነገሮቹን አውጥቶ መናገር ይቻላል። እንደዛ አይደለም ያደረገው። የሚከተለው ነብዩ መሐመድን የነብዩ መሐመድን ቆሻሻ ነገሩን አውጥቶ የሚናገረውና በጣም ደስ ስለሚለይ ነው ያመጣላቸው። በትዕግስት ተከታተሉኝ፣ ጥቂት ናት። ስሙትማ በመረጃ ስለሚዋራ። በአንድ ወቅት ነቢዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል። ወን ፕሮፌት ኢንተራፖን ሀር

ምን ብላ መለሰችለት? እሷም ንግሥት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። ዊች ሚንስ አንተ ተራ ወራዳ ስትሆን እኔ ንግሥቷን እንዴት ነው አግቢኝ የምትለኝ ብላ ምን ላይ ሰጠችው ማለት ነው። እኔ እስከ ዛሬ ድረስ መንሱር፣ የትኛዋም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ? ብላ የምንቀኝ ሴት እንደሌለች ተስፋ አደርጋለሁኝ። የለችም ትኖራለችም፣ ብዬ አልጠብቅም። ነብይህ ግን ተራህ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራህ ያልከው ነብይህ እንደሆነ በዚህ ሐዲስ ላይ መረዳት እንችላለን። ሐዲሱ ሳሂህ ነው ሳያል ቡካሪ 52 55 ላይ ማለት ነው። ታዲያ ሞሐመድ በዚህ ችግር ውስጥ በመግባቱ ሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድ ነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሞሐመድን ተራ፣ ሞሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊየም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። የዋ ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድን ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሮ አባቷን ልብ በሉ። ለምንድነው ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለ ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ቃሉን ያሰማልን ለማለት እወዳለሁ በእውነት ምክንያቱም በቃ ከአንደበቱ ምንም ክፉ ነገር ሳይወጣ ቆንጆ አድርጎ ነው በትክክል እንትን ያለልን ያስረዳልን። እግዚአብሔር ይመስገን። ጎበዝ ነው። ቆንጆ አድርጎ ነው ነገሮችን የሚያስተካክለውና እንዲህ በትምህርት በልጽጎ ወደ ህዝብ ቀርቦ የሚጠየቀውን ጥያቄ ወይም ደግሞ የሚሰደበውን ስድብ ወደ ትምህርት ወደ ቃለ ወንጌል ቀይሮ በዚህ ልክ የሚያስተምር ሰው ስለሆነ እግዚአብሔር የተመሰገነውን ለማለት እወዳለሁ። በነገራችን ላይ ብዙ ፕሮቴስታንት ሃይማኖች ብዙ ሀገራቶች ውስጥ ያሉ ሰዎች በጠቅላላ ወደ ኦርቶዶክስ እምነት በይፋ በይፋ እየመጡ ነው። ከነሱ ነገሮች ውስጥ እንደው ከውጭው ዓለም ልጀምርላችሁ። ተውት፣ የሀገር ውስጡን ተውት። ቆይ መጨረሻ ላይ አሳያችኋለሁ። ውጭ ዓለማቶች ምን እያደረጉ እንደሆነ ላሳያችሁ። ቻይናዎች ናቸው እንግዲህ። እነዚህ ደግሞ ታይላንድ፣ ቪትናም

እነዚህ የታዩትና እኛ ጋር ደርሰው ወደ እናንተ ያቀረብኩላችሁ ናችሁ። በጣም ብዙ እጅግ በጣም ብዙ የሚባሉ ሰዎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ እየተመለሱ ነው። እግዚአብሔር የተመሰገነ ይሁን። አዎ የምድራችን ሙሉ በሙሉ በአንድ እምነት ውስጥ ሆና የአንድ ከብት ወተት ለሰባት ቤተሰብ ይበቃል። አንድፈኝ ጥሬም ልክ እንደዛው እያለ አንዳንድ የትንቢት መጽሐፍቶቻችን ላይ በደንብ ይናገራሉ። በብሂል በትርክት ደግሞ አባቶቻችን እንዲሁ በቃል የተላለፈ የሚሆን ነገርን ስሙ ቴዎድሮስ የተባለ ሰው መጥቶ የኢትዮጵያን ትንሳኤ ያበስረናል እያሉ ይኸው እስካሁን ድረስ ይነገረናል። እነ መይሳው ካሳ እንኳን ቴዎድሮስ የምትባለው አንተ ነህ ብለው ስም ቀይረው አይደለም በዚያ ጊዜ ላይ የነበረውን ነገር የሆነው ስለዚህ የኢትዮጵያን ትንሣኤ ሳያጎድለን አንዳችንም ዝቅ ሳንል ሁላችንም እንድናይ እመኛለሁኝ። ሁላችንን እዛ ደረጃ ላይ ያደርሰን። የሀገራችን ፕሮቴስታንቶች እንኳን እረ ተበልተናል ባካችሁን ሲሉ ሰምቻለሁ። ኃጢአተኛው ድንኳን ጻድቁ ቆመሃልናን እያሉ ማለት ነው። ወይኔ ኧረ፣ የሆነ ቦታ እንቀየር፣ ቸርች መቀየር አለባት፣ እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም እውነት ልንገራቸው አሰሙኝም እንደማ እንደም እንደማሰሙ አቃሉ ውረዱ፣ እውነት ነው ብላችሁ ፕሮቴስታንቸር ምን ሚጥም ነገር ኖሮ፣ ምን ሚስብ ነገር ኖሮ፣ ምን የሚያምር ነገር ኖሮ፣ ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። እዛ እናት ደወሉ ምናምኑ ያምራሉ። በኃጥያተኛው ድንኳን ቅዱሱ ቆመ። ደስ የሚል አይደል? አቤል መክብብ የአቤል መክብብ ቆንጆ ዝማሬ የነበረ ነው። እና ምንድን ነው እየታያቸው ነው ነው። ኖርማሌ እያደረገው ያሉት ነገር በደንብ እየታያቸው ነው። ጥፋት እየሰሩ እንደሆነ በደንብ ይታወቃል። ምንም የሚያምር ነገር አለን አለ አዎ። በእውነትም አዳራሻቸው ውስጥ ምትገቡ ወንበርና ጠረጴዛ ነው ልታገኙ የምትችሉት። ምንም የሚያምር ነገር የላቸውም፣ የሕይወት ታሪክ የላቸውም፣ ዶግማ የላቸውም፣ ቀኖና የላቸውም፣ ትውፊት የላቸውም። በአንድ እናምናለን እንከተላለን በሚሉት በክርስቶስ ላይ እንኳን ተመሳሳይ የሆነ አቋሚ የሌላቸው ሰዎች ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። ቋንቋቸውን እንደ ደበላለቀባቸው ሰዎች እንደዛ ሆነው እንኳን ተምረው ተመልሰው ቢመጡልን መልካም ነው። ምክንያቱም የእግዚአብሔር ፍጥረቶች ናቸውና የእጁ ስራዎች ናቸው። እንደ ቀላላት ቤተክርስቲያን የሌለችባት ሀገር በድናት። አሁንም ማዋራው እንደዛ ነው። በድን ይሸጣል። ለዛ ነው ሀገራችን አሁን ቤተክርስቲያንን አምዘግዝጋ ለመጣል ስትፈልግ እየሸተተች የሄደች እየሸተተች፣ ያች ኢትዮጵያ ሁሉ አልሆን እያለች ማለት ነው። ዘረኞች ምናምን ይበዙባታል። መጥላላት ሰውን ከሰው መለየት ማረድ እንዲህ አይነት ስሜት ጭካኔ ይበዛል እነዚህ ሸዎች የት በቀሉ ከየት መጡ ሸዋሜ ከላይ ቀልብ የተባለው እዚህ አገር ነበር እኒህ ሸዎች ከየት መጡ አየህ ይህንን አሁን ነው አገር መጠበቅ የሚባለው በኋላ ከተያዝክ በኋላ ማልከስ ብቻ ነው መፍትሄ ሌላ እና ሀገር ቤተክርስቲያን የሚባሉት ተለይቶ የሚታዩ አይደሉም። ይሄ ነው ሀገር ውስጥ ነው ቤተክርስቲያን ያለችው። ከዛ ደግሞ እንደ አለምን በል በይ ያሉበት ሀገራቸው ውስጥ ነው። ለዚህ ነው መንፈሳዊያን አባቶችም ያሉበትን ሀገር በጣም ይወዱና ያከብሩ የነበረው። አቡነ ሺኖዳ ታላቅ መንፈሳዊ አባት ናቸው። ግብፅን እንዴት እንደሚገልጹ ሳስብ በጣም ይደነቃል። በጣም ነው የሚወዱ፣ ይገርማል። ይህ ብቻ አይደለም አባቶቻችንና አቡነ ጴጥሮስ ስለዚህ ሀገር ተሰውቷል። የሚገርመው ነው ይህ። ግን ሰማይትነት ተደርጎ ነው የተቆጠረላቸው። ለምን ህዝቤን ለቫይድ እንዲገዛ አልሰብክም ብለው ነው በቃ። የሀገራቸውን ማንነት ለሚያጠፋ መንግስት በቃ እንዲገዛ አልሰብክም ነበር ያሉት። አቡነ ቄርሎስ እንዲ ብለው የለ ብለው ከግብጽ የመጡትን ጳጳስ እንደምሳሌ ጠቀሱ። አይ ቄርሎስ እኮ ግብጻዊ ናቸው እኔ ኢትዮጵያዊ ነኝ አሉ። የሚገርሙ በሚገርሙ ቄርሎስ እኮ ኢትዮጵያዊ ናቸው እኔ እኮ ማነው ግብጻዊ ናቸው እኔ እኮ ኢትዮጵያዊ ነኝ ስለ ኢትዮጵያ የሚገደኝ እኔ ነኝ አሉ። አያችሁ? ሰማይቱ አቡነ ጴጥሮስ ስለ ኢትዮጵያ የሚገደኝ እኔ ነኝ። እኔን ልትገሉኝ እንዳሰባችሁ አውቃለሁ። ስለዚህ የወደዳችሁትን ታደርጋላችሁ፣ ተከታዮችን ግን ተው አሉ ምእመናኑን። ከሞት ፊት እንዲህ የሚጋፋት ከሞት ጋር እኮ ነው። አየሁ ከፍ ያለው መንፈስ ይመጣል። ስለዚህ እኮ ነው አንዳንድ ጊዜ አባቶች ላይ ፍርሃት ስናይ፣ እንዴ እንዴ ዘመን መልስ እንዴው ሲታይ ውስጣችን እንዴው እሺ ትቸዋለሁ እናንተ ደግሞ እናዝናለን። በጣም ተልከስከሰ ብዙ እድሜ ከመኖር እኮ በእውነቱ ቁመህ አንድ ቀን መኖር ይሻላል እኮ ክርስትና ነው። ሰማይትነት ነው። ታዲያ እሳቸው ምን አሉ? የኢትዮጵያ ሕዝብ አሉ አቡነ ጴጥሮስ ይገርማቸዋል። ስማችሁ ወረክሶ ብዙ እድሜ ከምት ኖሩ ስማችሁ ቢቀደስ እና መብታችሁን ብታስከብሩ ብለው ለሰማይትነት ራሳቸውን አዘጋጅቶ ያዘጋጅተው ነው የሞቱት እሳቸው። ሀገር መጠበቅ ማለት ወይ ምን ያህል እንደነበረ ማየት ይቻላል። አያችሁ እና ሀገርና ቤተክርስቲያን እንዲህ ናቸው። ታዲያ በዚች በሀገራችን ውስጥ የምንኖር ኦርቶዶክሳውያን በኢኮኖሚ ደረጃ ያለንን አቅም ማነስ ደግሞ የሚያሳይ ጥያቄ ተጠይቋል። ብዙ ጫና ውስጥ ነን። ስለዚህ ምን ብናደርግ ይሻላል የሚለው ነው። እንግዲህ ጎበዝ መረዳት አለብን። ዓለምን የሚዘውሩ ኃይሎች አንደኛ ገንዘብ ነው፣ ስልጣን፣ እውቀት ኃይል ጉልበት እነዚህ ዓለምን የሚዘውሩ ኃይሎች ናቸው በአለም ውስጥ እስካለን ድረስ ሃይማኖታችንም እንዲጠበቅልን እና እንድናስጠብቅ የሚያደርጉ ኃይሎችን መጠቀም አስፈላጊ ነው ስልጣን አንዱ የዓለም ጉልበት ነው አለምን የሚዘውር ሀገርን የሚዘውር ነው ስልጣን ቀላል እንዳይመስላቸው በዚህ ዓለም ያለው ስልጣን እራሱ ማለት ነው ያ በክርስትና ሲቃኝ ዓለምን ያድናል ያ በክፉ መንፈስ ሲቃኝ ደግሞ አለምን ያጠፋል ተመልከቱ ስልጣን ትልቅ ኃይል ነው ገንዘብ ሌላው በጣም ኃይል በጣም ትልቅ ሀገርን ዓለምን የሚዘውር ኃይል ነው ገንዘብ ከዛ ሌላው እውቀትም ኃይል ነው ሌላው ጉልበትም ኃይል ነው ከእነዚህ ኃይሎች መሀል የትኛው ነው ኦርቶዶክሳዊን ላይ ያለው አሁን በሀገራችን የትኛው ነው ብለን ስናነሳ ከሁሉም ግሉል እየሆነ ነው ማለት ነው ለመምህራችን ቃለ ሕይወት ያሰማልን። ቆንጆ አድርገው ያለንበትን ጊዜ ዋጅተው ነግረውናል። እንግዲህ ከፊት ለፊታችን ያለውን የሕማማትን ሳምንት በማስመልከት መምህራችን ጥቂት ነገሮችን እንስማ። በሰሙን ሕማማት እንኳን ታስታውሳላችሁ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ሕማማት ብላ የክርስቶስን መከራ በስግደት ትገልጻለች። ታውቃላችሁ፣ የሰሙን ሕማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት አርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው ለካሃይል እየተባለ የሚሰገደው ለሕማሙ ይደሉ ለመስቀሉ ይደሉ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ መገረፉን የምታስብበት ነው። እለተ ስቅለት ላይ እለተ አርብ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባል በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው። በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው። ያስታውሱ እንደሆነ በተለየ ዜማ ግፍኦ ሙግዚኦ ለለ ይገፉኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራ። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብበት ቀን ነው። መምህራችን ቃሌዮትን ያሰማለን። በእውነት ደስ የሚል በቃ፣ አዎ አስበን ስንሰግድ፣ ለማን እንደምንሰግድ፣ ለምን እንደምንሰግድ እየተሰማን እንድንሰግድ አድርገው ነው ጆሮችን ለህሊናችን ለነፍሳችን የነገሩንና እና እግዚአብሔር ይስጥልን። መምህራኖቻችንን እንዲያሉትን ያብዛልን እግዚአብሔር። በእውነት ልትጸልዩ ይገባል። እሺ ክርስቲያኖች፣ ይውላችሁ የሚጠየቅ ሰው መኖሩ በራሱ ትልቅ ነገር ነው። የሚነግረን ሰው መኖሩ በራሱ በጣም በጣም ትልቅ ነው። መምህራኖችን ስለ እናንተ መጽሐፍትን አስቀምጥኩኝ፣ እናንተ ግን ስለምን አልተማራችሁም የሚልኩ የእግዚአብሔር ጥያቄ እንዳለ አባቶቻችን ይነግሩናል አደለ። ስለዚህ ይሄንን ነገር በፍፁም ልንሰማ ይገባል ማለት ነው። በአንድ ቤት ውስጥ የእናት ሆድ ዥንጉርጉር የሚባል ነገር ታውቃላችሁ አይደል? ግን እኔ ማቀው ይሄን የእናት ሆድ ዥንጉርጉርን ማቀው አንዱ ቀይ ሆንና አንዱ ጥቁር ሆኖ ሲወለድ ነው በብዛት። በእርግጥም በጸባይም በባህሪም ሊኖር ይችላል አደለ? አዎ፣ ብዙ ጊዜ እና እስኪችን ቪዲዮ ላሳየችው እውነትም የእናት ሆድ ዥንጉርጉር ነው ተብሏል። ሽን ድንግል ወደሚል እንትን ያለ ጠጋ ያለ ነዋ። እሱን ይመስላል። ወንድማችን እህትህን አይተ ብትመለስ መልካም ነው። ምክንያቱም በገና ቁስልን የሚፈውስ ህመምን የሚያድን ኃይል ያለው ነው። ከእግዚአብሔር ጋር የሚነጋገሩበትም አንደበታቸው ሆኖ ያገለገላቸው ሰዎች አሉ። እና ከዚህኛው ከአላፊ ከቀሪው፣ ሰማያዊ ካልሆነው ምድራዊ ከሆነ ነገር ጋር ተላቀቅና፣ ወደ እህትህ መጠጋት መልካም ነው። ለአንተ የሆንልኝ ይሄ መልእክት ለማለት ነው። የላካችሁልኝ ሰዎች እጅግ በጣም አድርጌ ያመሰግናለሁ። የመጨረሻ ቪዲዮ ናት ይቺን ማሳያችሁ ልሰናበታችሁ ነው። ስለዚህ ሰብስክራይብ አርጓል፣ ሼር እያረጋችሁ ላሳያችሁ። ይህም ቪዲዮ አሁን እየደረሰብን ያለ ሁሉ ይገባናል፣ ብንፈናቀል፣ ብንገደል፣ ብንሳደድ ብንታሰር እውነት ለመናገር ይገባናል። እንዴት አንድ ንጉሥ የአንድ ድሃ እርሻ ያምረዋል። አንድ ንጉሥ ሁሉ ያለው የእኛ ዘመንም እንደዛ ነው። ይሄ ሁልጊዜ ነው የሚሉ ሊቃውንቱ። እንደዚህ ብዙ ያላቸው ምንም የሌላቸውን ሰዎች ትንሽ ነገር ሳይቀር ያምራቸዋል። ዝሙትን ማቆም መቀነስ፣ ማጥፋት ከፈለግ ወድህን ተቆጣጠረው። እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይህን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያኖች እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር፣ ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ መ እምነትህ አድኖሃል ይልሃል፣ ጌታ በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው በጣም ይገርማል። ከሕክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ ክርስቲያኖች በለቅሰ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጭ። ራስን ካደው በቃ ለእርሷ ይሁን፣ ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርገ። ራስን መካድ የትኞቹንም ኃጢአቶች ማምከኛ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችም ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች ጾም መፍራት ይሁዳምነት መገለጫ ነው። አይምርህም የሚልህ ሰይጣን ነው። ወዳጅ አይሰማህም የሚልህ ሰይጣን ነው። እግዚአብሔር ማይሰማል። ክርስቲያኖች ናተስፋት ትቁረጡ በስራ ይሁን በዓለማዊ ህይወት፣ ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል፣ አይዟችሁ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጠደበቅ ቀን ይመጣል። ክርስቲያኖች ጸሎት እና በማንኛውም የህይወት ውጣውረድ ውስጥ ሆነን ጸሎት። ክርስቲያኖች በተለይ ይሄ ዘመን በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው ክርስቲያኖች ኢሳይያስ እንዳለው ከግር ጫማ እስከ ራስ ድረስ የታመምንበት በማዕረግ ቢሆንም ከተራው ሰው እስከ ባለስልጣኑ ከምእመኑ እስከ ካህኑ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን ነው። ክርስቲያኑ ጸሎት እውነተኛ ሕክምና ጸሎት። እግዚአብሔር ይመስገን። አረን ቆንጆ አድርገው ነው የነገሩን። በእውነት ደስ የሚል ብርሃን አድማስ ዲያቆን ጠራቸው የቤተክርስቲያናችን ቁልፍ አይን ላይ ያሉ ሰው ናቸው። ዛሬ ይመስገን ጸሎት ምን ያህል አቅም እንዳለው ምን ያህል ኃይል እንዳለው ሁላችን የምናውቅ ይመስለኛል። የዛን ያህል ከባድ ነው ብዬ አላምንም። ምክንያቱም በጸሎት ጸልየን ምንም ነገር እስከዛሬ ድረስ ሳይደረግልን የቀረ ሰዎች አለን ብዬ አላም ምንም ነገር የፈለግነው ነገር ሆኖልናን አልሆነልንም አንድ ነገር ነው። ግን ደግሞ ግን ደግሞ ከጸለይናቸው ጸሎቶች ውስጥ በሙሉ አንዱም እንኳን አልተሳካም የምንል ሰዎች በፍጹም እንደማንኖር እርግጠኛ ነኝ ማለት ስለዚህ በጸሎት የማይቀየር ነገር እንደሌለ በደንብ አድርገው ነግሮናል። እግዚአብሔር ይመስገን። በመጣባችሁና ባለባችሁ ነገር ላይ በሙሉ በጸሎት እንድትዋጉት አሁንም ቢሆን እኔም መልእክቴን ወደ እናንተ አስተላልፋለሁኝ። ተዘገጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እግዚአብሔር አምላክ ዳግም ተገናኝተን እስከምንማመር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያ፣ ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን ነቅፍ ድግፍ አድርጎ ይጠብቅልን። ሁላችሁም ላይክ አድርጋችሁ ሰብስክራይብ አድርጋችሁ ስለምታዩ አድርጌ አመሰግናለሁ። ስብሐት ለእግዚአብሔር። ቸርን ሰብቻው